ዛሬም በአዲስ ቪዲዮ ከች ብያለሁ። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱት። ምርጥ ጽጌረዳ አበባ አሰራር ነው እና እርግጠኛ ነኝ ትወዱታላችሁ። ቪዲዮን እስከ መጨረሻ እዩት። ሰላም ሰላም፣ ጤና ይስጥልኝ ሀገሬ ልጆች፣ እንዴት ናችሁልኝ? እንዴት ከረማችሁ? ሁሉ ሰላም ነው፣ ሁሉ መልካም፣ ሁሉ አማን እኔ አለሁላችሁ፣ እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዴት ናችሁልኝ? ስራ፣ ጤንነት፣ ምቾት ምን ይመስላል? ከእናንተ ጋር ሙቀቱ እንዴት እያደረጋችሁ ነው? ከኔ ጋሽ ወይና አለሁላችሁ፣ ሁሉ ሰላም ነው ላችኋለሁ። እንግዲህ ጽጌረዳ ያው ተሰርቶላችኋል። እንግዲህ በጣም ያምራል። ዋው ነው እንደምትወዱት ተስፋለኝ። ያው ስጀምሩ በላይክ ጀምሩ። ደግሞ ላይክ በጣም ያስፈልገኛል ማለት ነው ሰምታችኋል እና ብታይ እንዴት እንደሚያምር አሰራሩን ደግሞ በፓርት ቱ አሳያችኋል። አሰራሩን የምትፈልጉ በኮሜንት አስቀምጥልኝ። ከመጀመሪያው እስከ መጨረሻው ቀርጽላችሁ አውዝ እንሰራላችኋለሁ ማለት ነው። በሁለት ዓይነት ነው ያው አሁን የሚሰራው አሁን ይህንኛው ትንሽ ሰዓት በጣም ሰዓት ይወስዳል። አንደኛው ደግሞ አጠር ባለው ስላችሁ ብዙ ሰዓት የማይፈጅም አለ፣ በሱ አሳያችኋለሁ። ያው ቪዲዮ ሲረዝም ትዕግስትማ የሌለው ሰው ስላለም ሚየው ስለሌለ ለእናንተ ቢያንስ ቆሆ እንደዚህ አጠር አጠር አድርጌ ሰርቼ ያቀርብላችኋለሁ። የምር በጣም ነው የሚያምረው ከምንም በላይ እና ትወዱታላችሁ። የአሁን ስጋ ጅምሩ ነው። ይሄ በሊ አሁን ሰዓት አይወስድም። ወደቸው ነው የሚያልቀው። አስር ደቂቃ ምናምን ያልቃል። ችኛዋ ማለት ነው አረንጓዴ እና በቢጫው በጣም ነው የሚያምረው። ቀለል ያለ ነው በቢጫው እና አረንጓዴ የሰራውት። ቢጫው ደግሞ ትንሽ ይከብዳል፣ ሰዓት ይወስዳል። እና አሰራሩን በቀጣይ በፓርትቱ እየመጣለሁ። በተረፈ ያው ሙያ መማር ለራስ ነው ነው ብላችሁ የምር እኛ አንችልም ብላችሁ ወደኋላ መቅረት የለባችሁ አን እንችላለን ይሰራሉ ብለን ራሳችንን እስከሳመንን ማንሰራው የለም፣ ማናደርገው። ዋናው ድፍረት እና እራስን ማሳመን ነው፣ በትልቁ ማለት ነው። እራስን ከሳመንን ምንም የሚያቅተን ነገር የለም። እና እላችኋለሁ፣ ለመማርም ለማወቅም ከውስጣችሁ ፍላጎቱ ካለ ማንማረው ማንችለው ነገር የለም ማለት ነው። ጠቃሚ በትርፍ ጊዜ የሆነች አስርም ላይ ቀሀቅም ደቀኖሮች በትርፍ ጊዜ እነዚህ እነዚህ እንደዚህ እየተማርኩ ራሴን ቢዚ ማደርግበት ነው እላችኋለሁ። ያው ያልሆነ ቦታ ላይ ሰዓታችንን ጊዜያችንን ከምናቃጥል ለራሳችን እውቀት አግኝተን ለሌላም ሰው ጠቅመን ለራሳችንም ተጠቅመን እንደዚህ ብንሰራ ጥሩ ነው ነው እምላችሁ እህቶቼ። እና ተማሩ፣ ምንም አያቅትም። ኪሮሻት ጠላለፉን ከቻላችሁ ዲዛይን አቅታችሁም ዲዛይን ለማውጣት ለመስራት ነው፣ ስትሰሩ እራሱ ይመጣላችኋል ማለት ነው። ማንኛውም ነገር ያው ስንሰራው ነው ስንሰራው እና ስናየው አንድ አይደለም። ስትሰሩት በጣም በቃ ከራሳችን ጋር ሆነን ለመስራት ስናስብ አይከብድብንም። ሁሉም ነገር ግን አይምሯችን ሌላ ጋ ሆነ ሀሳባችን አይምሯችን አስተሳሰቦች ሌላ ጋ ሆነ ስራ እንሰራለን ማለት ማንኛውም ስራም ቢሆን ይጠፋብናል። ግን ሁላችንም በአንድ ሀሳብ ተረጋግተን ሲሆን ምንም ማቅተን እንሰራለን። ተረጋግተን ሀሳባችን ሰብስበን አንዴ ያለ ይህን ነገር መስራት አለብኝ ብዬ አይምሮዬን ከሰበሰብ ግንስ እኔ አይምሮ ከስልኬ ጋር ሆኖ ይህንን አበባ ሰራለሁ ማለት አልችልም። ሀሳቤ እዛ ጋ ነው፣ ቀልቤ ዛ ጋ ነው። ሁሉ ነገር ዛጋ ስለሆነ ስልኩ ጋ ስለሆነ ይህ የምሰራው ምጠልፍ አይደለም። የጥልፍ ስራ የእጅ ስራ ቀርቶ የሆነ ቀላሉም ስራ እንኳን የሆነ ይበላሻል። እና የሚፈልገው እኛ ትኩረት ነው። ማንኛውም ነገር ትኩረት ካለን እና የመማር አላማ ካለን ምንም አቅተንም ነው የምንላቸው። ውድዬ ለመማር አንድ እርምጃ ለመራመድ ካሰብን የሚያግደን የለም እና ይከብዳል የምትሉት ነገር ለእናንተ ስትሰሩት ቃላችሁ ነው የምታገኙት። ውድዬ እና ሁላችሁ አሁን መጀመሪያ ይሰራል ነው እንደዚህ ተቀለለ። ከዛ በኋላ የምንሰራው ዳንቴል ላይ ወይ ጫፍ ላይ ወይም መሀሉ ላይ ሊሆን ይችላል። መስፋት ነው፣ ገብቷቸዋል። በክር በክር ወይ መስፋ ወይ በክሮሽ እንሰፋለንና እግዚአብሔር ከረዳኝ የሆነ ጊዜ ምናምን እንደዚህ እንትን ካልኩኝ እነዚህን አበቦቹ ምን ላይ እንደምንሰራቸው ደግሞ አሳያችኋለሁ ማለት ነው። ተስፋ አለኝ። ዋና ሰው ልጅ ተስፈኛ መሆን አለበት። ውጤታማ እንሆናለን ማለት ነው። ወዳችሁ እና ወዳችሁ ያለው አክብራችሁ አለው በያላችሁበት ሰላምን ፍቅርን አንድነትን እንመኛለን። ሰላማችሁ ይብዛልኝ። ሀገራችን ኢትዮጵያ ይባርክልን። ሰላማን ያብዛል።